ነገርየው አለ ወይስ የለም ነው። እኚህ ሰው ከጥቂት ቀናት በፊት የኢራን ኒውክሌር የማበልጸግ ሂደት ኒውክሌር ቦምብ ከመሥራቱ ሂደት ላይ አልደረሰም ብለው ነበር። እኚሁ ሰው የሚመሩት ተቋም ደግሞ ትናንት ያወጣው መረጃም ኢራን በወራት ውስጥ ዩራኒየም የማብላላቱን ሥራ ጀምራ ልታጠናቅቅ እንደሚችልም የሚያስጠነቅቅ ነው። እኚህ ሰው የዓለም አቀፉ አቶሚክ ኃይል ኤጀንሲ ዳይሬክተር ራፋኤል ጎሲ ናቸው። የጎሲ ሐሳብ በኢራንና በእስራኤል የተቀናጀ ጥቃት የደረሰበት የኢራን የኑክሌር ማብላያ ጣቢያዎች ላይ የተፈጸመው ድብደባ ሙሉ በሙሉ ያለመሳካቱን ዜና በገደም ዳሚውን ቢሆን የነገረን ሆኗል። ዶናልድ ትራምፕ ከሳምንት በፊት አሜሪካ በሰነዘረችው ጥቃት የኢራን የኑክሌር መሠረተ ልማቶች መውደማቸውን አረጋግጠናል ቢሉም 486 ኪሎ የዩራኒየም የባበልፀግ ተግባር ከ60 በመቶ ወደ ኋላ ፈቅ እንዳላለ እየተሰማ ነው። የጣሊያኑ ተቋም አይኤአይ የኒኩሌር ልማት ባለሙያ የሆነው ሉዶፍካ ካስቴሊ እንደሚል ደግሞ የዩራኒየም የባበልፀግ ተግባር እጅግ አስቸጋሪውና ውስብስቡ ጉዳይ ዩራኒየሙን 60 በመቶ ያህል እስኪጣራ ማድረስ ነው። ከ60 በመቶ ወደ 90 በመቶ ለማሻገርና የኒኩሌር ቦምብ መስሪያ ለማድረግ ሂደቱም ቀናቱም እጅግ አጭር እንደሆኑ ነው የሚያብራራው እናም አሁን ጥያቄው ነገርየው አለ ወይስ የለም ሙሉ በሙሉ ወድሟል ወይስ የዩራኒየም ቅሪት ተርፏል ወይም ደግሞ እስከነአካቴው ጉዳት አልደረሰበትም የሚለው ነው የቀድሞ የጀርመን ዲፕሎማትና ዓለም አቀፍ ተደራዳሪው ሃንስ ጃኮቭ ሽናይደር ከዚህ በኋላ በናታንዝና ፎርዶ ማዕከላት የቀሩም የዩራኒየም ክምችቶች ቢኖሩ እንኳን በዚያ ስፍራ ኒውክሌር መገንባት እጅግ አስቸጋሪ ነው ባይ ናቸው። የደረሰባቸው ጉዳት የዩራኒየም ማጥራት ስራውን ለማስቀጠል አይችሉም ባይናቸው የቀሩ የዩራኒየም ክምችቶችና መጠባበቂያዎች ወደ ሌላ ስፍራ ተጉዘዋል ወይም ከፎርዶ ተነጥለው ሂደታቸው ሊቀጥል ይችላል እምነታቸው ነው። የአትላንቲክ ካውንስሉ ተመራማሪና ጸሐፊ አሚር አስማር በፎርዶ አሁናዊ ሁኔታ ላይ ሶስት መላምቶችን አስቀምጧል። የመጀመሪያው ፎርዶ በሚገኘው የዩራኒየም ክምችት ላይ ጉዳት ደርሷል፣ ነገር ግን አሁንም ሂደቱን ለመቀጠል የሚያስችሉ እድሎች እንዳሉ አመላካች ነው። እዚህ ላይ ኢራን ዩራኒየም የማበልጸግ ስራዋን ከ1979 እስላማዊ አብዮት በፊት መጀመሯ ልብ በሉ ይላል። ይህ በራሱ የረጅም ዓመታት ክምችትና ዩራኒየሙን የመሸሸጊያ ቦታ ለማዘጋጀት የሚያበቋት ረጅም ዓመታት ናቸው። ከዚህ ባሻገር ግን በኢራን ያለው የጥንታዊ ስልጣኔ ሕዝቦች ትርክት በራሱ የቴህራን ሰዎች ወድቆ መነሳትን፣ ስልጡንነትና ልዕለ ኃያልነትን ከጥንት ፐርሺያ ታላቅነት ወርሰዋልና ሀገራዊ ኩራትን አንግበው መልሰው በሳምንታት ውስጥ ፎርዶንና ሌሎችን ጣቢያዎች ወደ ነበሩበት ሊመልሱ እንደሚችሉ ይታመናል። ኢራን የባለ እውቀት ሰዎች ባለ ሀብት ነችና የፎርዶ ጣቢያን መልሶ የማንሳት አቅምም ሊኖራት ይችላል። ሌላኛው መላምት ከጥቃቱ በኋላ አሁንም ኒውክሌር የመገንባት አቅም ላይ የሚገኝ ይሆናል የሚለው ነው። ይህ ሊሆን የሚችልባቸው ምክንያቶች እንዳሉም አሚር ያስረዳል። አሁን ኢራን ይህ አይነቱ የአየር ጥቃት ሊኖር እንደሚችል መገመቱ አይቀርም። አሜሪካንም በጥቃቱ እንደምትሳተፍ ቀደም ብላ ማወቋ አማይቀር ነውና ከፍተኛ የተባለ የቅድመ ጥቃት ጥንቃቄ ስራ ሳትሰራ አልቀረችም። በዚህም ኢራን ውስጥ ለውስጥ በገነባቻቸው መተላለፊያዎች ዩራኒየሙን ወደ ተሻለ ቦታ ሳታሻግረው አልቀረችም። በጂቢዩ 57 ቦምቦች የተፈጸመውም ጥቃት እንደተገመተው ውጤታማ ላይሆን ይችላል የሚል ነው። ይህ ግን የራሱ የሆነ ውጤቶች አሉት። ፎርዶም ዛሬም በማዕከልነቱ የሚቀጥል ከሆነ ኢራን ዩራኒየምን በከፍተኛ መጠን የማበልፀግና ቦምብ የማድረግ ተግባሯ እርግጥ ይሆናል። እስራኤልም ቤናሚን ኔታንያሁ ቢኖሩም ባይኖሩም በቴላቪቭ ተተኪ መንግስት ቢኖር እንኳን በአየር ጥቃትም መቀጠሏ የማይቀር ነው። የአሜሪካ የቦምብ ጣይ ጀቶችም ዳግም በቴህራን ሰማይ ላይ ይታያሉ። የአካባቢውም ከድጡ ወደ ማጡ ጉዞ ይቀጥላል። እንደ አሚር አስማር ከሆነ ሦስተኛው መላምት ግን ፎርዶ ሙሉ በሙሉ ወድሟል፣ ከዚህ በኋላም ዩራኒየም የሚበለፅግ አቅሙ ላይኖረው ይችላል የሚለው ነው። ይህ ለአሜሪካና እስራኤል እፎይታ፣ ለኢራን ደግሞ ከባድ ሕመም ነው። እናም የቴህራን ሰዎች ይህ እንዳልሆነና ሊሆን እንደማይችል እየተናገሩ ይገኛሉ። ኢራናውያን እንደሚሉት የኑክሌር መሠረተ ልማቶቻችን ሙሉ በሙሉ በቦምብ ቢወድሙ እንኳን በአእምሯችን ውስጥ ያለው እውቀት ግን በቦምብ ሊመታ አይችልም።